በችግር አሉ በእኛ ሰጪነት ይነሳሉ። ልብ አድርጉ ወገኖቼ፣ ሰጥቷችሁ ካልሰጣችሁ መቼ ልትሰጡ ነው? መቼ ልትሰጡ ነው? ምንም በሌላችሁ ዘመን ደግ የነበራችሁ ዛሬ ስታገኙ ለምንድነው የተቆለፋችሁት? በችግረኛ ላይ እጃችሁን የሚቆልፍ ሰይጣን ነው። መፈታት አለባችሁ። እናንተ ክርስቶስ ሕይወቱን ለዓለም ሰጠ ብላችሁ መናገር እንዴት ትችላላችሁ? የሚጠፋውን የአመፅ ገንዘብ መስጠት አቅቷችሁ፣ በእናንተ ገንዘብ ከረሃብ የሚፈታ ከውድቀት የሚነሳ አለ። ማንንም ሰው ዕድሜ ልኩን ልትረዱት አትችሉም። ወላጅም ልጁን ዕድሜ ልክ አይረዳም። የወለደም ለሰው ቀን ነው የምትጨምሩለት። ዛሬ ምግቡን ስትሰጡት በዕድሜው ላይ አስራ ሁለት ሰዓት ሀያ አራት ሰዓት ገዛችሁለት። ዛሬ የአየር ሰዓት የሚባላል የሚገዛ እንደዚሁ የአየር ሰዓት ነው የምትገዙለት። ዕድሜ ልክ የሚሸከም እግዚአብሔር ብቻ ነው።